እንግሊዘኛን በአንድ ወር ብቻ የሚለው ቻሌንጃችን ላይ የመጨረሻው ቀን ወይም ደግሞ ቪዲዮ 12 ለእናንተ ቀን 26 እና 27 ላይ ደርሰናል። ይሄኛው የመጨረሻ ቪዲዮዋችሁ ነው። በላስት ዴይስ ፍራይዴይ እና ሳተርዴይ የምታደርት ነገር ልነግራችሁ መጥቻለሁ። ለተለመደው ጠዋት ላይ ለ20 ደቂቃ፣ ማታ ደግሞ ለ40 ደቂቃ ብቻ። እስካሁን ድረስ ለ30 ቀናት 30 እንኳን አይሆንም 27 ቀናት ዋን አወር በቀን ውስጥ አንድ ሰዓት ብቻ ነበር የሰጠን የነበረውእና አምሹር በደንብ ከመጀመሪያው እስካሁን ድረስ ነበራችሁ ኢቨን ዶ ዩ ኦንሊ ጌቭ ኢት ዋን አወር፣ ብዙ ቼንጅ፣ ብዙ ፕሮግረስ፣ ብዙ ሞዲፊኬሽን ናቸው አልበራሃችሁ ላይ ብዬ አስባለሁ። ስለዚህ ጠዋት ላይ ትዌንቲ ሚኒትስ ዛሬም ሀያ ደቂቃ ነው የምሰጡት ማታ ላይ በእነኚህ ደላስት ቱ ዴይስ ላይ በደንብ ፕራክቲስ የምናደርገው ስለነማን ነው? ስለ አክቲቭ እና ስለ ፓሲቭ ወይስ በደንብ እናያለን ማለት ነው ብዙ ጊዜ አክቲቭ ቀላል ነው። ብዙ ጊዜ የምንማረው ይሄ ሳብጀክት ቨርብ ኦብጀክት የሚባለው ነገር በደንብ አውቀነዋል። አድራጊ መጀመሪያ እንደሚመጣ፣ ከዛው ድርጊቱ እንደሚከተል፣ ከዛ ደግሞ ደላስ ፓርት ኦብጀክት እንዳለ እንረዳለን አይደለ? ግን ሲገለበጥ ይሄ ነገር ተደራጊው ፈርስት ሆኖ ሲመጣ ትንሽ ለምን ነገር ይከብደናል አይደለ? ሰው በእነኚህ ሁለት ቀን የምንማረው እንዴት ብለን ፓሲቭ ቮይስን በደንብ ልክ እንደ አክቲቭ ቮይስ ችለን እናወራ የሚለው ነገር ላይ ፕራክቲስ እናደርጋለን። ሰው ጠዋት ላይ ሁሌም ታደረጋላቸው ዩር ጎንግ ቱ ዋች ቪዲዮ ዋች ቪዲዮ ሰው ይሄኛው ቪዲዮ ላይ ፓሲቭ ቮይስን በደንብ እየተጠቀሙ እያወሩ ያሉ ኮንቨርሴሽን ላይ ያለ ቪዲዮ ነው የምለቅላችሁ። ኢት ክድ ቢ ብትዊን ቱ ፒፕል ኦር ደግሞ ኢት ክድ ቢ ብትዊን ትሪ ፒፕል፣ ሶስት ሰዎች እያወሩ ወይም ደግሞ ሁለት ሰዎች እያወሩ ግን ዴይ ዊል ቢ ዩዚንግ ፓሲቭ ቮይስ። እዛ ላይ በደንብ ኔቲቭ ስፒከሮች ሲጠቀሙት በደንብ ታያላችሁ ማለት ነው። ምክንያቱም ፖይንቱ ይሄ ማለት ይሄ ፕላስ ቨርብ ዋን ፕላስ ቨርብ ትሪ ፕላስ ምናምን ብዬ ሲያን እንድትረዱት የምንፈልገው ሲያወሩ ወይም ኮንቨርሴሽን ላይ በምን ወይነው የሚጠቀሙት የሚለውን ነገር ማወቅ አለባችሁ። ስለዚህ ከራሳቸው ከኔቲቭ ስፒከር እንዴት ብለው ነው ይህን ነገር የሚጠቀሙት የሚለውን ነገር ከራሳቸው መማር ትችላላችሁ። ሶ ዳትስ ዋይ ዊ ስታርት ዘ ሌሰን ባይ ዋችንግ ዘ ቪዲዮ። አፍተር ዋችንግ ዘ ቪዲዮ ዜር ኢዝ ጎይንግ ቱ ቢ ኤ ሾርት ፒዲኤፍ እሱን ማንበብ ቀጣዩ ታስካችሁ ምንድን ነው? ፒዲፉ ማንበብ። ጠዋት ላይ ቪዲዮን አያችሁ። ቪዲዮ ላይ ፓሲቭ ቮይስ በደንብ እየተወራ እንዲህ ብለው ነው የሚያወሩት፣ በምን ወይ ነው እያወሩ ያሉት፣ ይሄኛው እኔ ዩዥሊ ከለመድኩት አወራር ለየት ያለ ነው የሚለውን ነገር በደንብ ኖቲስ ታደረጉታላችሁ። አፍተር ኖቲሲንግ ዳት በዛ ወይ ብቻ ላይገባችሁ ይችላል፣ ምክንያቱም ስትራክቸሩ የለም ቪዲዮ ላይ ኮንቨርሴሽን። ፒዲፍ ላይ ስትገቡ ግን ስትራክቸሩ በደንብ መጀመሪያ ይሄ ይሄን ነው የሚባለው ከሱ ቀጥሎ ደግሞ በዚህ ዌይ ቨርቡ በዚህ ዌይ ነው መባል ያለበት፣ ከዛ ደግሞ እንደዚህ ነው የሚያልቀው አረፍተ ነገሩ የሚለው ነገር በስትራክቸር በሴንቴንስ በአማርኛ በእንግሊዝኛ በደንብ አድርጌ አስቀምጥላቸዋለሁ። እሱም ፒዲኤፍ ሳነቡት ደግሞ ሞር አንደርስታንዲንግ ይኖራቸዋል ማለት ነው። ሶ ዩ ውል ዋች ዘ ቪዲዮ ኤንድ ዜን ዩር ጎይንግ ቱ ሪድ ዘ ፒዲኤፍ። እነኚህ ጠዋት የምታደርጓቸው ነገሮች ናቸው። ጠዋት ላይ ጀስት መስማትና ማንበብ ብቻ ነው። ምክንያቱም ጠዋት ኢንፑት ፌዝ ነው አደለ? ኢንፑት ፌዝ ማለት ደግሞ ፕሮዳክቲቭ ስኪላችን የምናዳብርበት ንባብና መስማት ችሎታችን የምናዳብርበት ነው። ስለዚህ በዛውም ወር አዲንግ ኢንፎርሜሽን አባውት ፓሲቭ ወይስ ሰው እነኚህ ሶስት ነገሮች እናደርጋለን ማለት ነው። አዲስ ነገር እንጨምራለን፣ እናነባለን፣ እንሰማለን። ኦኬ ከዛ ማታ ላይ ደግሞ አውትፑት ፌዛችን ወይም ደግሞ ጽሁፍና ንግግር የምንለማመድበት ፌዝ ማታ ላይ ነው። ማታ ላይ አርባ ደቂቃ አላችሁ። ሶ መጀመሪያ ምን ያደረጋችሁ ይሄን ፒዲኤፍ ካነበባችሁ በኋላ ጠዋት ላይ ማታ ምን ያክል ገብቶኛል የሚለውን ነገር በደንብ ትፈትሻላችሁ ራሳችሁም። ሶ ዩ አር ጎይንግ ቱ ፎርም ሴንቴንስስ አሁን አክቲቭ ቮይስ ላይ አስራ ሁለት ቴንስ አለን አይደለ? ፓሲቭ ቮይስ ላይ ኤግዛክትሊ ቱዌልቭ ሊሆኑ ይችላሉ። ምክንያቱም አንዳንድ ቴንሶች አሉ በፓሲቭ የማይገለጹ ግን ፎር ኤቭሪ ቴንስ ፓሲቭ ቮይስ ያሉትን ቴንሶች እንዳለ

ቢ አምቅድ ሀው ባውት ዩ እንደዚ ያለ የምታረኩልኝ ኤና ቢ እያወሩ ነበረ። ስለዚህ ነገር እያወሩ ነበረ። ኤ እንደዚህ እንደዚህ ሲለው፣ ቢ ግን አግሪ አላደረገም ነበረ። ሶ ዲሃደ ዲስአግሪመንት እያላችሁ ናሬት ማድረግ ነው ስቶሪ ሆን እንጂ ዶንት ሪፒት ዋት ዴይ ሰድ፣ እነሱ ያሉት ነገር ሊትራሊ ሪፒት ማድረግ አይደለም ማለት ነው። ሶ ይሄ የሚደረገው መቼ ነው? ፍራይዴ ጠዋት፣ ይሄንም ማታ ደግሞ ይሄን ነው የምታረጉት፣ ላስት ዴይ ወይም ደግሞ ቅዳሜ ላይ የምታረጉት ነገር። አሁንም ዋይ ዱይንግ ዲስ አንድ ትምህርት ላይ ሁለት ቀን ነው የምንሰጠው አይደለ? ስለዚህ አሁንም day 27 is going to be about the passive voice። ምክንያቱም ጠዋት ላይ እና ማታ ላይ day 26 ጠዋት እና ማታ ያደረጋችሁት ነገር ትንሽ ኢምፕሩቭመንት ስለሚያስፈልገው እዚህ የሰራችሁት ነገር ለኔ ልካችሁ ደግሞ ሞር ከእናንተ ለተሻለ ሰው ልካችሁ በሚሰጣችሁ ፊድባክ መሰረት ኢምፕሩቭ አድርጋችሁ ዴ 27 ማታ ላይ ፐርፌክት እንድትሆኑ ሁለት ቀን ነው ያስፈልጋችሁ፣ ወይም ደግሞ ከአንድ ቀን በላይ ያስፈልጋቸዋል አንድን ነገር ፐርፌክት ለማድረግ ሶ

በፒዲፍም እንዳለ ነገራችሁን ዴዲኬት የምታደረጉት ፓሲቭ ወይስ ላይ ነው ሶ ኦዲዮ ላይ ፕራክቲስ የምታረጉት ስለ ፓሲቭ ወይስ ነው ማለት ነው ዋይል ሊስኒንግ ቱ ኦዲዮ አይ ወንት ዩ ጋይስ ቱ ሻዶ ዌን ዊ አር ጎይንግ ቱ ፕራክቲስ ዩር ፕሮናንሲሽን ሻዶ የምታደረጉት ኦዲዮ ላይ ያለው ሰው በሚያወራበት መልኩ በሴም ቶን ፕሮናንሲሽን መድገም ነው የሚሆነው ምን አለች እንደዚህ እንደዚያ አለች አይደል ስለዚህ አምስት ሴኮንድ ከሆነ አምስት ሴኮንድ ካለፈ በኋላ ፖዝ አድርጋችሁ ድጋሚ ያለውን ሰው መድገም ሻዶ ማድረግ ማለት መድገም ምምክ ማድረግ እምቴት ማድረግ ማለት ነው። የቅዳሜ ጠዋትም ታሮት እንደኝ ናቸው ማለት ነው። ሜይቢ ኢፍ ዩ ሀቭ ሞር ታይም ሪድ ደ ፒዲኤፍ ምክንያቱም ፓሲቭ ቮይስ ትንሽ በልኪ የሆነ ነገር ነው። ምክንያቱም ፓሲቭ ቮይስ ማለት አስራ ሁለቱም ወይም ደሞ ክልቢ ቴን አስሩንም ቴንሶች ግን በሌላ በሌላ ዌይ እንደማለት ነው። ቴንስ ለራሱ ከባደው ድጋሚ በሌላ በሌላ ዌይ ሲሆን ደግሞ አስቡት። ስለዚህ ሁለት ቀን በፒዲፉ ኦንሊ ፎር ቱ ሚኒትስ ላይ ያበቃችሁ ስለሚችል፣ እዚህ ጋር ሞር ታይም ካላችሁ ጎ ባክ ቱ ደይ ትዌንቲ ሲክስ ላይ የለቀኩላችሁ ፒዲፍ ስለሚኖር እሱም በደንብ አንብቡት። ኦኬ ምክንያቱም ፓሲቭ ዌይስን በደ በደንብ ማወቅ አለባችሁ። ስፒች ላይ ኮመን ነው፣ ብዙ ጊዜ እንጠቀመዋለን። ለምሳሌ የቤት ተጸዳ፣ ጫሜ ተጸዳ፣ ደግሞ ክላስ ካንስልድ ሆነ እየነገር እንዳለ ፓሲቭ ዌይስ ነው። ስለዚህ ንግግር ላይ በጣም ኮመን ስለሆነ እናንተም

ኤ የሚጠይቀው ጥያቄ ቢ ሲመልስ በፓሲቭ ወይስ እንዲመልስ አድርጉት። አንደኛው እሱ ነው። ዚ አዘር ዋን ደግሞ ዩጋይስ ሃፍ ፊኒሽድ ተ ቻሌንጅ አይደለ። ቻሌንጁ ላይ ሲያጋጥማቸው የነበረውን አፕስ አንድ ዳውንስ መጽሐፍ ይሆናል ማለት ነው። ወይም ቱ ራይት አ ፓራግራፍ። ዳት ፓራግራፍ አክቹሊ አይ ጀስት ዋንት ዩ ቱ ሴይ ኢት ስፒክ ስፒክ፣ ኤንድ ሬከርድ ሶ፣ አሁን ለ አራት ሳምንታት ጠዋት ሀያ ደቂቃችሁን ሰታችሁ ማታ ደግሞ አርባ ደቂቃ ኦዲዮ ስትቀዱ ነበር። ቢ ከሰው ተደብቃችሁ ሊሆኑ ይችላል። ምክንያቱም አይኖ ምን ያክል ሀርድ እንደሆነ እኔ በእንግሊዝኛ ማውራት፣ ይሄኛውን ነገር ቻሌንጃችሁን ወይም ፌስ ታደረጉ የነበረውን ነገር ምን ተማራችሁ፣ ምን ኢምፕሮቭ አደርጋችሁ፣ ሀወዝ ደ ቻሌንጅ የሚለውን ነገር በኦዲዮ ቀርታችሁም አይዋንቹ ጋ ቱሳይንድትኒ። ስለዚህ ቅዳሜ ማታ ሁለት አሳይመንት አለባችሁ ማለት ነው። አንደኛው ዳያሎግ መስራት ነው፣ ቤዞን ፓሲቭ ቮይስ አይደለ? ቢካዝ የምንማረው ስለማን ነው? ስለ ፓሲቭ ቮይስ አይደለ?

ዳያሎጉን ከጨረሳችሁ በኋላ ደግሞ ይሄን ቻሌንጅ ስትጠቀሙ ምን ምን አደረጋችሁ? የትኛው ፓርት ነበር ቻሌንጅ ለእናንተ? ይሄ ቻሌንጅ ካለቀ በኋላስ ይሄን ሲስተም ለመዘርጋት ለራሳችሁ ወይም ደግሞ ለመቀጠል ዋት አር ዩ ጎይንግ ቱ ዱ አባውት ኢት የሚለውን ነገር በቮይስ ቀጥቼ ስልኩልኝ አላችሁ ማለት ነው። ይሄ ቻሌንጅ እንደዚህ ነበር። አይ ሆፕ በደንብ ጥቅም አግኝታችሁበታል ብዬ አስባለሁ። እስካሁን ድረስ ባለኝም ኢንፎርሜሽን አይ ሀቭ ሲን ዩ ብዙዎቻችሁ ቻሌንጃችሁን መቀላቀላችሁን ይታየኛል። ምክንያቱም ኦን አውር ቴሌግራም ቻናል ግሩፕ ላይ ዳይሬክትሊ ሜሴጅ ታደረጉልኛላችሁ እና ኦልሞስት እስካሁን ድረስ ዴይ ሴቨን ዴይ ኤይት ዴይ ቱዌንቲ እያላችሁ ትልኩልኛላችሁ ኦዲዮ እና እኔም ሰማዋለሁ። አይ ጊቭ ዩ ጋይስ ፊድባክ ስለዚህ አይ ኖ ሞስት ኦፍ እንጠቀማችሁበት እና በዚህ ቪዲዮ ደግሞ በዚህ ኦዲዮ ደግሞ አይ ዊል ለርን ሞር አባውት ቻሌንጅ ምን ማድረግ እንዳለባችሁ ምን ማድረግ እንዳሰባችሁ ትነግሩኛላችሁ ማለት ነው።